ወይም የሚያስረሱ ወደ ቪዲዮ ፊልሙ ሎራ ፒተርሰን የተባለች ሴት እያሳየን ይጀምራል። በአፍጋኒስታንም በነበረው ጦርነት ላይ ተካፍሎ የነበረውና በዛም ላይ ሕይወቱን ያጣው ካሌብ የተባለውን ልጇንም እያስታወሰችም ታለቅሳለች። ከዚያም ወደ ሎራ ቤት ዴቪድ ኮሊንስ የተባለ ሰው ይመጣል። አሜሪካ ወታደር እንደሆነ እና በአፍጋኒስታኑ ጦርነት ላይም ከካሌብ ጋር አንድ ላይ እንደነበሩም ይናገራል። ስለዚህም እዚህ የመጣበት ምክንያትም ካሌብ ከዚህ በፊት በጦርነቱ ላይ ቤተሰቡን እንዲጎበኝለትና መልእክትም እንዲያደርሳቸው ነግሮት ነበረ። ስለዚህ ምሱን ለማድረስ ሲል እዚህ መጥቷል። ሎራም የልጇን መልእክት ስትሰማም ማልቀስ ትጀምራለች። ዴቪድንም ካመሰገነችው በኋላም እስከፈለገው ጊዜ ያክል ድረስ እዚህ ቤት መቆየት እንደሚችልም ትነግረዋለች። ሎራና ዴቪድን በሚያወሩበት ሰዓት ላይ የሎራ ሴት ልጅ የነበረችው አና ወደ ስራ ልትሄድ ስለነበረ እናቷን ልትሰናበት ስትል ወደ እነሱ ትመጣለች። ሎራም አናን ከዴቪድ ጋር ታስተዋውቃቸዋለች። በቀጣይ የሞተው የካሌብን ታናሽ ወንድምን ሉክን እንመለከቷለን። በትምህርት ቤት ውስጥም ምንም አይነት ጓደኛ ከሌላቸው ተማሪዎች መካከል አንዱ ነበረ። እናም በሌሎች ጉልበተኛ ተማሪዎችም ብዙ ጊዜ ጥቃት የሚደርስበት ተማሪ ነበረ። እናም ጉልበተኞቹም ገፍትረው ከሎከሩ ጋር ከጋጩት በኋላ ይሄ ፊቱ ላይ ጠባሳ ይተውበታል። ቤትም ከደረሰም በኋላም ዴቪድ ራሱን ለሉክ ያስተዋውቀዋል። የካሌብ ጓደኛም እንደነበረም ከነገረው በኋላ ሉክም ፊቱ ላይ ስለደረሰበት ነገርም ይጠይቀዋል። ቢሆንም ሉክ ግን በመደበቅ ኳስ ሲጫወት በኳሱ ተመቶ እንደሆነ ይናገራል። በኋላ ላይ የሎራ ባል የነበረው ስፔንሰር ወደ ነሱ ይመጣል። እሱም ልክ እንደ ሎራም ለዴቪድ እስከፈለገው ድረስ ጊዜ እዚህ መቆየት እንደሚችል ነበር የነገረው። ከዚያም ማታ ላይ ስፔንሰር እና ዴቪድ አንድ ላይ ተቀምጠው ያወራሉ። ስፔንሰርም ስለ ስራው ጉዳይ ነበር ብዙ የሚያወራው ይበንድ እንዳለ አና ዚክ ለተባለው ፍቅረኛዋ ስለ ዴቪድ መምጣት ትነግረዋለች። በቀጣዩ ቀን ዴቪድ ሉክን ከትምህርት ቤት በመውሰድ ሰርፕራይዝ ያደርገዋል። ሉክ ከዚህ በፊት ፊቱ ላይ የደረሰበት ነገር ስላላሳመነው የደበደቡት ሰዎች ማን እንደሆኑ ይጠይቀዋል። ሉክም ይህንን ጉዳት ያደረሱበትን ልጆች ካሳየው በኋላ ዴቪድ ወደሚገቡበት ባር እነሱን ተከትሎ ይሄዳል። ዴቪድ በመጀመሪያ ያደረገው ነገር የልጆቹን በራስ መተማመን ለመቀነስ ሲል እየጠጡት የነበረው ርካሽ የሆነን መጠጥ ስለነበረ ውድ መጠጥን በራሱ ወጪ ይልክላቸዋል። ቢሆንም ግን ተናደው መተው የሰጣቸውንም መጠጥ ይደፉበታል። ከዚያም እሱም እነሱን መደብደብ ይጀምራል። ከዚያም ዴቪድ እድሜያቸው ትንሽ የሆኑ ልጆችንም መጠጥ እንዲጠጡ መፍቀድ ወንጀል መሆኑን በመናገር በአሬስታ ውሱ ላይ ፖሊስ እንዳይጠራበት ያስደርጋል። ሉክም ከዚህ በኋላ ለሚደርሱበት ጥቃቶች በሙሉ ራሱ ራሱን መከላከል እንዳለበትም ይመክረዋል። በኋላ ዴቪድ እና አና ከአና ጓደኞች መካከል በአንዷ ቤት ውስጥ ይደረግ ወደ ነበረው የሃሎዊን ፓርቲ አንድ ላይ ያመራሉ። አናም ፍቅረኛዋ ዚክን ለዴቪድ ታስተዋውቀዋለች። ሌሎቹ የእሷ ጓደኞችም ክሪስቲያንና ክሬግ ነበሩ። ዴቪድም ከእነሱ ጋር ለመግባባት ያን ያክል ጊዜ አልፈጀበትም። በዛ ላይም ድንገት የክሪስቲያን የድሮ ፍቅረኛ ይመጣል። እናም አብረውም እንዲሄዱም ይጠይቃታል። እምቢ በምትለው ሰዓት ላይ ግን በጉልበት ሊወስዳት ሲሞከር ዴቪድ ያስቆመዋል። እናም ከግድግዳው ጋርም በማጋጨትም ይጥለዋል። የዴቪድንም ተግባር ከተመለከተች በኋላ ክሪስቲያን ወደ ክፍሏ በመውሰድ እዛም አንድ ላይ ይተኛሉ። ከክርስቲያን በኋላም ዴቪድ ክሬግን ደግሞ ለማግኘት ይሄዳል። የጠየቀውም መሳሪያ መግዛት እንደሚፈልግ ነበር። ክሬግም መሳሪያውን የፈለገው ለምን እንደሆነ ይጠይቀዋል። ዴቪድም እንደ ወታደርነቱ መሳሪያዎችን እንደሚወድ ይናገራል። ክሬግም መሳሪያ የሚሸጥ አንድ ሰው እንደሚያቅና ከእሱ ጋርም እንደሚያስተዋውቀውም ይነግረዋል። ቢሆንም እስከዛ ግን ገንዘቡን እንዲያዘጋጅ ይነግረዋል። ሽጉጥ ከሚሸጠው ሰው ጋርም ቀጠሮ ከያዘ በኋላ ዴቪድ ከአና ጋር በመሆን ወደ ቤት ያመራሉ። በቀጣዩ ቀን አና ዴቪድ በስልኩ ሲያወራ ትሰማዋለች። እናም ይህም ጥርጣሬ ውስጥ እንድትገባም ያደርጋታል። አሁን በቤቷ ውስጥ ኖር የሚገኘውም ዴቪድ ኮሊንስ ማን እንደሆነ ሪሰርች ማድረግ ትጀምራለች። መጀመሪያም የእሱ ማንነት ለማጣራት የደወለችው ወደ ሚሊታሪው ቤዝ ነበረ። እነሱም ስለ ዴቪድ ኮሊንስ መረጃ ካላቸው በሙሉ እንደሚያጣሩ ይነግሯታል። እናም ያንንም እንደሚያካፍሏትም ይነግሯታል። ስለ ዴቪድ ኮሊንስም ይህንን መረጃ ከሷ ከሰሙ በኋላ ኬፒጂ የሚባለው አንድ ድርጅት በካርቨር እየተመራ ተጨማሪ ወታደሮችንም ጨምሮ ወደ እነ ካሌ ቤት ለማምራት ይወሰናሉ። በዚህም ጊዜም የምንገነዘበው ነገር ትክክለኛው ዴቪድ ኮሊንስ እንደሞተና አሁን ከካሌ ቤተሰቦች ጋር እየኖረ የሚገኘው ዴቪድ ኮሊንስ ትክክለኛው ዴቪድ ኮሊንስም አልነበረም። ቢሆንም ግን ይህንን የሚያደርግበት ምክንያት እስካሁን ድረስ አልታወቀም። ከዚያም ትይንቱ ወደ ዴቪድ ይወስደናል። አሁን ሽጉጥ ለመግዛትም ክሬግ ካገናኘው ሰው ጋር ለማውራት ብቷል። ገንዘቡንም ካሳያቸው በኋላ መሳሪያ ሻጩ ያሉትን መሳሪያዎች ያሳየዋል። እናም እያንዳንዱንም እንዲሞክርም ይነግረዋል። ቢሆንም ግን ዴቪድ መሳሪያውን የመግዛት ፍላጎት አልነበረው። ይልቁኑ መሳሪያ ሻጩንና ክሬግን እዛው ባሉበት ተኩሶ ይገላቸዋል። ከዚያም ሁሉንም ይዘውት የመጡትን መሳሪያዎች በሙሉ ይወስድባቸዋል። ይህ በእንዲህ እንዳለ አና ከሚሊታሪው ቤዝ አንድ መልእክት ይደርሳታል። ይህም በቤቷ ውስጥ የሚገኘው ዴቪድ ኮሊንስ ትክክለኛው እንዳልሆነና ነገር ግን እውነተኛው ዴቪድ በጦርነቱ ላይ መሞቱን ይነግሯል ተደርጓታል ። ወዲያውኑም ለቤተሰቦቿም ይህንን ነገር ታሳውቃቸዋለች። ቢሆንም ግን ማናቸውም ሊያምኗት ፈቃደኛ አልሆኑም። ስለዚህም አና የዲቪድን ስልክ በመስረቅ እናም ያንን ፎቶ በማንሳት በራሷ መልኩ እሱን ለማጋለጥ ትወስናለች። በቅርቡም የደወለላቸውን ሰዎችም ስልክ ቁጥር ነበር የያዘችው። ከዚያም ከዚህ ይደወልላታል። እሱም አንድ ያልታወቀ ሰው ክሬግን እንደገደለው ይነግራታል። እናም እዛ ለነበረውም ወንጀልም እሱን ጥፋተኛ ሊያደርገውም የሞከረ ሰውም እንዳለ ነበር ይነግራታል። በሚስጥራዊ መልኩም የስፔንሰርም የስራ አለቃው መሞቱን እንገነዘባለን። ይህም ስፔንሰር በቅርቡ ሊያገኝ የነበረውን የስራ እድገት እንዲጓተት የሚያደርገው ነበረ። ማታ ላይ ሁሉም የፒተርሰን ቤተሰቦች በተሰባሰቡበት ሰዓት ላይ ዴቪድም አብሯቸው ይገኛል። አና ይህንን ዕድል በመጠቀም የዴቪድ ኮሊንስን ትክክለኛ ማንነት ታጋልጣለች። ቢሆንም ዴቪድ ግን ሎራንና ስፔንሰርን በሚያታልሉት ቃላቶቹ ያታልላቸዋል። እናም የወታደርነቱ ታግንም ያሳያቸዋል። ሎራንና ስፔንሰርም አና የነገራቸውን ነገር ላለማመን ይወስናሉ። ይልቁኑ የሚያመኑት ዴቪድን ነበረ። የተናደደችው አናም ተጨማሪ ነገሮችን ስለ እሱ እንደምታጋለጥበት በመናገር ከዛ ተናዳ ትወጣለች። በገጠው ቀን ሉክን ወደ ትምህርት ቤቱ በምታደርስበት ሰዓት ላይ ዴቪድ የደወለበትን ስልኮችን እንዲያጣራላት ትነግረዋለች። ይህ በእንዲ እንዳለ ዴቪድ ሎራ ያጠበችውን ልብስ በምታሰጣበት ሰዓት ላይ በስራው ያግዛታል። ተጨማሪ ልብሶችንም ለማምጣት ሲልም ወደ ቤት ውስጥ ይገባል። ልክ እሱ በሄደበት ሰዓት ላይ ግን ካድቨርና ወታደሮቹ ወደዛ ቤት ይደርሳሉ። ሎራንም ስለ ዴቪድም ይጠይቋታል። እሷም ዴቪድ በቤት ውስጥ እንደሚገኝ ትናገራለች። የካልቨርንም መምጣት በተመለከተ ሰዓት ላይ ዴቪድ ከእነሱ ቀድሞ ተኩስ ይከፍታል። በቡድኑና በእሱ መካከልም የተኩስ ልውውጥ ይደረጋል። ካልቨርም ሎራን ለማዳን ይሞክራል። ቢሆንም ግን አምለታ ወደ ቤት ውስጥ ትገባለች። ዴቪድም እግሩ ላይ ተተኩሶበታል። እናም ያንንም በጨርቅም ያስረዋል። ከዚያም የተቀሩትን የካርቨርን ሰዎች በሙሉ ይገላል። የቀረውም አንድና አንድ ሰው ካርቨር ብቻ ነበረ። ከዚያም ዴቪድ ሎራ በኪችን ውስጥ ተደብቀ ይመለከታታል። እሱን ለመግደልም እየሞከሩ ያሉት ሰዎች ማን እንደሆኑም ትጠይቋለች። ዴቪድ ግን ስለዚህ ሊነግራት ፈቃደኛ አልነበረም። አሁን ማንነቱም ስለታወቀም ሎራን በቢላው ይወጋታል። እናም ከዛ ቦታም አምልጦም ይሄዳል። በጉዞ ላይ ግን በመንገዱ አዋራ ምክንያት አይኑ አልታይለዋል። ይህም ወደዛ ከሚመጣ መኪና ጋር እንዲጋጭ ያደርገዋል። ነገር ግን በዛ መኪና ውስጥ ይገኝ የነበረው ሰው ስፔንሰር ነበረ። ስለዚህም ወደሱ በመቅረብ በሽጉጥም ተኩሶ ይገለዋል። ካርቨር አሁንም ዴቪድን መከተሉን አላቆመም። የመኪናውም ጎማ በፈነዳበት ሰዓት ላይም ሌላ ሰውን ያገኘና መኪናውንም እንዲያውሰውም ይጠይቋል ነገር ግን በመንገዱ ላይ የስፔንሰርንም የሞት አካልንም አግኝቶ ነበረ። ከዚያም የተበደረውን መኪናን በመጠቀም አናና ሉክን ለማትረፍ ይወስናል። ምክንያቱም ዴቪድ ከዚህ በኋላ ቀጣዩ እርምጃው ሊሆን የሚችለው ሁለቱን መግደል ነበረ። ካርቨር በመጀመሪያም አናት ሰራበት ወደ ነበረው ሬስቶራንት ያመራል። ማንነቱንም ካሳያት በኋላም ስለ ቤተሰቦቿ ሞትም ይነግራታል። ካርቨርም በቀጣይ ዴቪድ በሚሊተሪው ቤት ውስጥ ከራ ይደረግበት የነበረ ሰው መሆኑንና ፕሮግራም የተደረገውም የእሱን ማንነት ሊያጋለጥ የሚችልን ሰው በሙሉ መግደል እንዲችል ተደርጎ ነበረ። ምንም እንኳን ያንን ሰው መግደል ባይፈልግ እንኳን፣ ነገር ግን ፕሮግራሙ ያስገድደዋል። በቤተሰቦቿ ሞትን በመናደድ አና ወደ ታናሽ ወንድሟ ሉክ ትደውላለች። እሱም በትምህርት ቤት ይደረግ ለነበረው የሃሎዊን ፓርቲ እያዘጋጀ ነበረ። ካርቨርድና አና ከሬስቶራንቱ ከወጡ በኋላ ግን ትንሽ ቆይቶ ዴቪድ ወደዛ ይመጣል። ክርስቲያንንም የአና መገኛ የት እንደሆነ ይጠይቃታል። የት እንደሆነችም ስላልነገረችውና በእሷም የጥርጣሪ ስሜት ስለተሰማው እሷን ገሏት፣ ሬስቶራንቱንም በቦምብ ያፈነደዋል። ከዚያም ዴቪድ ሉክን ለመግደል ወደ ትምህርት ቤቱ ማምራት ይጀምራል። ይበንዲ እንዳለ ካርቨርድና አና ዴቪድ ወደ ሉክ ትምህርት ቤት ከመድረሱ በፊት ቀድሞ ይደርሳሉ። ለሃሎዊንም ወደ ተዘጋጀው ቦታ ነበር ያመሩት። ሉክም አካባቢውን እያጸዳም ነበረ። አናም ሉክ እስካሁን ድረስ በሕይወት ስለነበረ ትደሰታለች። በድንገትም የክፍሉ መብራት ይጠፋል። እናም በኦዲዮ ክፍል ውስጥ የሚገኘው ዴቪድም የሆነ ዘፈንም ይከፍትላቸዋል። መብራቱን የሚያጠፋው ሁሉንም በአንድ ቦታ ላይ ለመግደል አስቦ ነበረ። ነገር ግን የትምህርት ቤቱ መምህርን አቅጣጫ በመከተል ሶስቱ ከዛ ለመውጣት መሄድ ይጀምራሉ። ቢሆንም ዴቪድ ግን እንቅስቃሴያቸውን ይመለከትና ቀድሞም ያንን መምህርም ይገለዋል። ይህንን ከተመለከተም በኋላም ካርቨርድ አናና ሉክ ከዛ እንዲሄዱ ይነግራቸዋል። እሱ በሌላ በኩል ከዴቪድ ጋር ለመጋፈት አስቧል። ምንም እንኳን እሱም ችሎታ ይኖረው እንጂ፣ ነገር ግን በደንብ የሰለጠነውን ዴቪድ የማስቆም አቅም አልነበረውም። ስለዚህም እሱም በመጨረሻ በሱ ይገደላል። በሌላ በኩል አናና ሉክ በመጨረሻ መውጫውን ያገኙታል። ቢሆንም ግን በሰንሰለት ታስሮ ነበረ። ይህንን የሚያደረገው ዴቪድ ሲሆን እዚሁ ታግተው እንዲቀሩ የሚያደርጋቸዋል። አናም ሉክን እንዲደበቅ ትነግረዋለች። እሷ በሌላ በኩል ዴቪድን ለመጋፈት አስባለች። በመጀመሪያም ሉክ አልተስማማም ነበረ። ቢሆንም ግን ቤተሰቦቻቸው እንደሞቱ በምትነግረው ሰዓት ላይ ለመደበቅ ይወስናል። ከዚያም ሉክ ዴቪድ ከዚህ በፊት የሰጠውን ቢላ በመጠቀም ተደብቆ የሚመጣበትን ነገር ይጠብቃል። አና በሌላ በኩል ዴቪድን ትመለከተውና ትተኩስበታለች። ምንም እንኳን ቢመታም፣ ነገር ግን ዴቪድ ይሰወርባትና ከጀርቧም ያጠቃታል። እግሯ ላይ መጀመሪያ ከወጋት በኋላም መሬት ላይ ስትወድቅ ደግሞ እሷን አንቆ ሊገላትም ይወስናል። ሽጉጡንም ዴቪድ ላይ ለመተኮስ ብትሞክርም፣ ነገር ግን እሱን ትስተውና እዛ የነበረው መብራት ትመተዋለች። ይህም መብራት በክፍሉ ውስጥ እሳት እንዲፈጠር ያደርጋል። ስለ እህቱ በመጨነቅም ሉክ እሷን ለመርዳት ሲል በቢላው ከኋላው ዴቪድን ይወገዋል። ይህም አናን ከዴቪድ እጅ የሚያተርፋት ነበረ። በተፈጠረው ነገር ግን ከመናደድ ይልቅ ዴቪድ ሉክ ባደረገው ነገር ይደሰታል። እናም በእሱ እንደኮራበትም ይነግረዋል። ራሱንም ስተውም ከወደቀ በኋላ በቦታው ላይ አምቡላንስና የፖሊስ መኪናዎች ይመጣሉ። አናና ሉክም አሁን ጥሩ ጥበቃ እየተደረገላቸው ይገኛል። በአምቡላንሱም እረፍት እያደረጉ በነበሩበት ሰዓት ላይ አናና ሉክ የእሳት አደጋ ተከላካዮቹ በትምህርት ቤት ውስጥ ያገኟቸው ሬሳዎች ሁለት ብቻ መሆናቸውን ሲናገሩ ይሰማሉ። አንድ የእሳት አደጋ ተከላካይም ከዛ በሚወጣበት ሰዓት ላይ አናሲያናክስ ትመለከተዋለች እና እሱም ዞሮም በሚመለከታት ሰዓት ላይ በመጨረሻ ያሳው ዴቪድ እንደሆነ ትገነዘባለች ራሱንም የእሳት አደጋ ተከላካይ በመምሰል